ክብራትና ክብራን ታልካዮቻችን የእሁድ መዝናኛ ነው ከታተላችሁ፣ የምትገኙት ቀደም ሲል በሀይሉ ሳደ ላይ ያዘጋጀልን በተለይ ደግሞ እዚህ ሀዋሳ ከተማ የሚገኘው የጉዱማሌ በርከት ያሉ አዳዲስ ትዕይንቶች ታክለውበት ልዩ የመዝናኛ ስፍራ ወይም መዳረሻ ስለመሆኑ ሲነግረን ነበር። እንደ ወደዳችሁ ተስፋ እናደርጋለን። ቀደም ብዬ አስተዋውቂያችሁ ነበር። እዚህ ሀዋሳ ከተማ ላይ አዲስ መጽሐፉን ለማስተዋወቅ እንግዳችን እዚህ ስቱዲዮ ይገኛል። በየነ ጸጋይ ይባላል። በየነ፣ እንኳን ደህና መጣህ ወደ ስቱዲዮያችን። ትዝታ ዘ ሀዋሳ የተሰኘ አዲስ መጽሐፍ በአይነቱ ለየት ያለ በተለይ ከዚህ ቀደም የታሪክ መጽሐፎችን በተለይ ደግሞ የከተማ ትውስታ ታሪኮችን ማጣቀሻ አድርገው በተለያዩ ዘውጎች መጽሐፎች ሊጻፉ ይችላሉ። ያንተ የሀዋሳ ከተማ ነው። እዚህ የተወለ ያደግከው ትዝታዎችን ቀደምት የሆኑ በርከት ያሉ ትዝታዎች ወይም ታሪኮቿን የተለያዩ በርከት ያሉ ሰዎችን ቃለ መጠይቅ በማድረግ ለየት ባለ መልኩ ግጥም ይዟል። ታሪኮችን የምትነግረን በግጥም ነው። የእያንዳንዱ ቃላት ደግሞ መፍቻ ቃላቶች ወይም ሙዳየ ቃላትን ማካተበታል። ከዛ ውጭ ደግሞ በታቦር ትምህርት ቤት ያስተማሩ መምህራንን ጭምር በተለያዩ አካባቢዎች የሚገኙ በሀዋሳ ከተማ ቀደምት የነበሩ ታሪኮችን የሚያስታውሱ ታላላቅ ሰዎችን ደግሞ በጊዜያቸውን፣ ቦታቸውን፣ ስፍራቸውን፣ ስማቸውን ጭምር አካተበት ነው መጽሐፍ። ይህ መጽሐፍ ያዘጋጀው የፊታችን እሁድ የዛሬ ሳምንት መሰለኝ የዛሬ ሳምንት ቅዳሜ ሌት ነው ለምርቃት የሚበቃው። ይህ መጽሐፍ እንዴት ተወለደ? እስቲ ከሱ እንነሳ። በጣም ጥሩ። በቅድሚያ አመሰግናለሁኝ። በዚህ መጽሐፍ ዙሪያ ውይይት እንድናደርግ ስለጋብዛችሁኝ በደቡብ ቴሌቪዥን ስም እጅግ በጣም አድርጌ አመሰግናለሁ። ይህ መጽሐፍ እንዴት ተወለደ ወይም እንዴት ተጻፈ ለሚለው አብዛኛውን ሰው ምናልባት እኔ ጸሐፊ ወይንም ደግሞ በዚህ አይነት ጉዳይ ላይ እጅን የማስገባም አይመስለውም ወይም ደሞ የሚያገኝለም ጥቂት ሰዎች ናቸው። ወይም ደሞ ቤተሰቦችም ሊሆን ይችላሉ። አብረውኝ የተማሩትም ቀደም ሲል የነበሩ ልጆች ሊሆናል። ከዛ ውጭ ግን እኔ በየ ይሄም ብቻ አይደለም፣ ሌሎች ነገሮች የሚሰኝም ማኝን ስሜቶች እጽፋለሁ፣ አስቀምጣለሁ። እንደዚህ ነው። ግን ለዚህ መጽሐፍ ይሆናል ብዬ አስቤው አላውቅም ነበር። በአጋጣሚ ነው። ምንድን ነው ግን ይሄንን ጸሐፊ ስለሆንክ ምጽፈው ጽሁፍ አይደለም ይሄ ስለዚች ከተማ የኖርክባትን፣ ያየውን፣ የነካውን፣ የዳሰስከውን ነገር ነው እዚህ ላይ ያስቀመጥከው እንጂ ልብ ወለድ ፈጠራ አይደለም። እውነተኛ ታሪክ የዚች ከተማ ታሪክ ስልህ ደግሞ እንደዚህ ሳይንሳዊ የሆነ ለምሳሌ ስለ መልካ ምድሯ፣ ስለ አየር ንብረቷ፣ ስለ ቆዳ ስፋቷ አይደለም ስለ ከተማዋ። ያ ምርምርና ጥናት ይፈልጋል፣ ምሁራንን ይፈልጋል። ይሄ ግን ቀለል ባለመልኩ የኔ አስተዳደግ ወይም በእኛ ጊዜ የነበረው ነገር ምንድን ነው እንዴት አለፈ ግለሰቦች፣ ተቋማት ያሉት በዚህ በከተማ ውስጥ የነበሩ በውትድርና ሙያ፣ በመምህራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሰካራሙ፣ እብዱ፣ ሴተኛ አዳሪው ሁሉ መንገዶቿ፣ ተፈጥሮ፣ ሐይቁ፣ ተራራው፣ ሁሉም ተጠቅሶበታል። እና ያ ከምን መጣ እንዳልከው ቅድም እዚች ከተማ ተወልዶ በማደግ የሚሰጥ የሆነ ጸጋ አለው ያን ጸጋ ምናልባት እኔ ለራሴ ፈጣሪ ያንን ስለ ሰጠኝ ነው የጻፍኩት ብዬ አስባለሁ እንጂ ሆን ብዬ ቁጭ ብዬ ስለ እሱ አስቤ ይሄን ነገር ልስራ ብዬ የገባውበት አይደለም። አንድ የሆነ ነገር ሊኖርህ ይገባል፣ የምታያቸው ነገሮች። ለምሳሌ እኔ ሰው ቤት ብሄድ ቀድሜ ማድ ቤቱ ማየት ፈልጋለሁ። ወይ በርና መስኮቱ የድሮ ከሆነ እገረምበታለሁ። የሚጠቀሙበት እቃም ካለ ቤት ውስጥ ማለት ነው። የዶዶዶ ነገር ሲሆን አሁን እጣ ማጽሻ ወይ ግርግራ የምትለው ባለሽ አሁን ዘመናዊ ነው ሁሉም ነገር። እኔ ግን ቀደም ሲል ሳያቸው ቤት ስገረምባቸው፣ ቋንቋችን፣ ንግግራችን፣ የሰው ሁኔታ ሁሉ አጥሩ፣ አሁን ይሄ በብሎኬትና በሲቪንቶ አደለም አጥር፣ አጥር ይሄ ምን ልበል፣ በግራርና በእሾክ የሚታጠሩ አጥሮች፣ በኮሽም በኮሽም እነዚህ እነዚህ ነገሮች ለኔ ልዩ ገጽታዎች ናቸው። ወይንም ደግሞ እንድመለከታቸው ያደረገኝ የውስጤ ነገር ነው። ያን አሁን አንድ ሰው ስለ ዋሳ ሊጻፍ ቢል ምናልባት እኔ ደግሞ ሌላው ትንሽ ለየት የሚያደርገው ነገር በግጥም መሆኑ ነው። ሁል ጊዜ ለግጥም አደላለሁኝ መሳነብም እንደዛው ነው። እና ከትምህርት ቤት አንስቶ የነበረውን ፍቅር ያ ተጨማምሮ እንደገና ደግሞ ለዚህ መጽሐፍ መጻፍ ትልቁ ምክንያት ምንድን ነው? ቀደም ሲል የተለያዩ ጽሁፎች ጽፋለሁና አንድ ጊዜ የኮረና ሰሞን የሆነ በዋልታ ቴሌቪዥን ይሆን ኢቲቪ ይሆን የሆነ ማስታወቂያ ያወጣል። ምንድን ነው? ስለ ኮረና፣ ስለ ሴቶች ጥቃት፣ ስለ መከላከያ ሰራዊት፣ ስለ ሀገራችን፣ ስለ ሰላም አንዳንድ ነገሮች ጽሁፎች እንድታቀርቡ የሚል ነገር ሲያቀርብ አጠገቤ ልጅ ነበረች። ደግሞ እሷ እንደዚህ ረዥም ጽሁፎችን በመነባነብ በጣም ጎበዝ ስለነበረች እስቲ አንዳንድ ነገር እንሞክርና ተወዳደር ያልኳት እሺ አለች። ዝም ብለን እየጻፍን እንልካለን። በሳምንት እየቀረስኩኝ እልካታለሁ። በዚህ አጋጣሚ በለው ገበሂው ይሄንን ጉዳይ ያያልና እቱል አንተ ድሮም እዛ ትምህርት ቤት እያለንም እንደዚህ አይነት ነገር አለ አልተውክም እንዲይሉ ዝም ብዬ እኔም ከቤት ያለውን የምናጫጨርኩትን አውጥቼ ሳሳየው ስለ ሐዋሳ የሆነ ነገር ያገኛል። እጅግ በጣም ይቀረባል። አንዳንድ ጊዜ እሱ የሚወደው ግጥም ሲያገኝ ማንንም ይህ የእኔ ነው ይላል። ስሜቱን ሲነሜቱ እና ያንን ያይና እዛ ጊዜ ደግሞ እሱ መጽሐፍ ላይ ያሳትም ዝግጅት ላይ ነበር። ለምን ባልተለመደ መልኩ ለምሳሌ በሙዚቃ ነው ተጋባዥ ድምፃውያን የሚባለው፣ በግጥም ተጋባዥ ገጣሚ ብዬ ለምን አላስገባም ማለት እሺ። እሱ በጣም ልምዱም አለው በጣም ጎበዝ ነው። በጣም ከምናደንቃቸው እጅግ በጣም ስፍራ ያልተሰጠው ሰው ኖር እሱ ነው። እና በዛ መሀል ላይ ያችን ግጥም ወስዶ ተከላት። እና ብዙ ጥያቄዎች መጡ። ማን ብዙ አስተያየቶች፣ ወቀሳ፣ ሙገሳ ወደ እኔ ወረዱና፣ በምንድን ነው ይሄ መጽሐፍ ሲጻፍ ስለ አዋሳ እቺ ብቻ እንዴት ትሆናለች? እነከሌስ ይሄኛው ተቋምስ የሚል ጥያቄ ብዙ። ኦኬ ይሄ ከሆነ ለምን አንጽፈው? ሁሉንም አውቀዋለሁ። ቢያንስ እንደም ቅድም አንተ ምናልባት ብዙ ሰዎች ጠይቀህ እንደውም ትንሽ ቃለ መጠየቅ ትንሽ ሰዎች ነው ያረኩት፣ ወይንም ላያቸው ይችላል በፎቶግራፍ ወስድ ያለው ወይ፣ ከዛ ውጭ ግን አቃችኋለሁ፣ አልፌባችኋለሁ በእያንዳንዱ ቀበሌ። ትንሽ ደግሞ ወጣም የሚያደርገኝ ነገር ያስተዳደገ ሁኔታ እነዚህን ነገሮች እንዳቃርጎኛል። ማህበራዊ ሕይወትም ላይ ትንሽ ጠወቅ ያልከና ይመስለኛል። እሱም የረዳክ ምሳሌ ነው። እሱም የኔ አይደለም የራሱ የፈጣሪ የሚሰጥህ ነገር ነው። እሱም ገብቷል። ላደርገው ብትለው ትንሽ ደካማ ነን ሁላችንም። እሱም ተፈጥሮ ያስጨንቀኛል፣ ለምን እንደሆነ አላውቅም። ያ የተሰጠኝ ጸጋ ነው። በዛ ነው እና ይሄንን እኔ ሳድግ ወደ ሶስት ነው አራት ሰፈሮች አድግ ያለው ከመወለዴ አንስቶ በዛ ውስጥ ስላለፍኩኝ ይህን ለመጽሐፍ ለእኔ ቀልሎኛል። ነገር ግን መጽሐፉ እንደ ቀልድ ሲወጣ እጅግ በጣም አነጋጋሪ ሁሉም እየጎጋው ለማየት እየጣራ ያለ ነው እና አሁን ምናልባት ከእግዚአብሔር ከፈቀደ ቅዳሜ የሚቀጥሉየሚቀጥለው ሳምንት ማለት ነው። ቅዳሜ ጠዋት ሶስት ሰዓት በሲዳማ ይባል አዳራሽ ይመረቃልና በዚህ ቦታ ላይ ሁሉም የዋሳ ነዋሪ ተገኝቶ እንዲታደምልኝ፣ ታሪኩን እንዲያስተላለፍ፣ ታሪኩን እንዲያነበው የራሱ ታሪክ ስለሆነ የራሱ የሁላችን ደግሞ፣ ለእኔ መጽሐፍም ትልቅ አስተዋጽኦ ያደረጉልኝ የከተማው ህዝብ ነው። አስተዋጽኦ ስል ምን መሰል እነሱ ላያውቁት ይችላሉ። እነሱ ባይኖሩ እኔ አልጽፍም፣ እነሱም ባላይ እኔ አልጽፈውም እና እዚህ ውስጥ አሁን እንደውም እኔ አይበቃኝም ብዬ ነበረ ኧረ፣ እባክህ ስባል ስባል ስባል በጣም ጊዜ ፈጅቷል። ከቼ ላይ መንጥቀው እንዳሳተሙት ቁጥር ለው እና እኔ አሁንም ለምሳሌ የሆነ ቦታ ስትሄድ፣ ትወያያለ፣ ታወራለህ አንዳንድ ነገር የሆነች ነገር ይዛለሁ ወይ ይሄ ነገር ሳይገባበት እላለሁኝ አሁንም እና ቀጣይነት አለው። ምናልባት ከእግዚአብሔር ጋር በወግ መልክ እንደገናም በግጥም መልክም ሊሆነ በስድ ንባብም ይሆናል ከእግዚአብሔር ጋር እነዚህ ቀጣይ ነገሮችን የማየት እድሉ አለኝና በዛ መልኩ እጽፋለሁ ብዬ አስባለሁ። ይሄ ምናልባት ሰብሰብ ስናደርገው የሀዋሳ ከተማ አልበም ነው የፎቶ አልበም ሊሆን ይችላል ብዬ አስባለኝ። ምክንያቱም ለምሳሌ የመግቢያው ሽፋን ስንመለከት በተለያዩ የከተማዋን ዋና ዋና ቦታዎች ወካይ በሆነ መልኩ ለምሳሌ ኦርቶዶክሱ አለ፣ እስልምናው አለ፣ ፕሮቴስታንቱ አለ፣ የሀዋሳ ከተማ ዋና መለያ ሱሙዳዋ አለች። እያንዳንዷን ቦታ ሐይቁ በተለይ ደግሞ የሀዋሳ ትልቁ ማዕከል የሆነው ሐይቋ እያንዳንዷን ቦታ ምክንያቱም ታሪኮቹ የምትነግራቸውን ታሪኮች ቀድሞ ያስተዋወቅ ይመስለኛል። ትክክል እስኪ ስለሱ ንገረኝ። ይሄ በቅድሚያ ይህን ስል አርት ነው ተመስገን ቢሆነኝ ይባላል። በጣም ጎበስ ሰአል ይለው። ቀደም ሲል የበለው ገበየሁ እንኳን ማይ ሞንጎ መጽሐፍን ሽፋን ሀሳቡን ሰጥቼው ቁጭ ያደርገው እሱ ነው። ይህንንም ሀሳብ ስሰጠው ይህን ነገር አስቀምጠው ድንቅ ሰዓሊ ነው። ግን እሱም ዞር ብሎ የሚያዩ የለም። እነዚህ ጥበበች። አዎ ይሄንን ነገር ምንድነው ነው ይሄ መጽሐፍ በነገራችን ላይ ለማንም አያዳላም? እኔ ኦርቶዶክስ ስለሆንኩ፣ እኔ ሙስሊም ስለሆንኩ ብዬ ሁሉንም አካቷል። ቀደም ሲል እዚህ ጋር መታያቸው ይሄ መካነ ኢየሱስ ነው። እዚህ ጋር መካነ ኢየሱስ ነው። ይሄ ቃለ ሕይወት ነው። እዚህ ጋር ገብርኤል አለ። እዚህ ጋር መስጊድ አለ። ከላይ እነዚህ የእኛ መስተጋብሮች ናቸው። እኛ ምናልባት አሁን ነው እኔ ፕሮቴስታንት ነኝ፣ እኔ ሙስሊም ነኝ ምናምን እያለን አጥር እያጠርን ያለ ነው እንጂ ቀደም ሲል ሁላችንም እርስ በርስ የምንተጋገዝ የምንደማመጥ ገብተዋል። ሁሉም ፈጣሪ ቋቱ አንድ ነው። ሁሉም ጸሎት ቢያደርግ ወደ ፈጣሪው ቋቱ አንድ ነው። እና በዛ መሰረት ስለ ጴንጤም፣ ስለ ኦርቶዶክስም፣ ስለ ሙስሊሙም ሁሉንም አካቶ ስለ ኳቶሊኩም እዚህ መጽሐፍ ውስጥ ተዘግቧል ነበረ አይቻለሁ በዓይኔ እና እንደውም አሁን ላይ ያሉ አሉ። አሁን ላይ ያሉ ወንጌል የሚሰብኩ ቃል የሚያስተምሩ ትልልቅ አባቶች አሉ። ለምሳሌ እኔ ኦርቶዶክስ ነኝ አደለ? የነዛን ቃል ስሰማው ከእግዚአብሔር ቃል ምንም ዝንፍ የሚል ነገር የለውም። እንዳልባላ ነገር አልተውም፣ ይሰማል። ነገሬ ማንን ነው እግዚአብሔርን የሚያነሳው ና ብልክ፣ እንደዛውም ሁሉ ድሮ ምን ነበረ የሀዋሳ ከተ በተፈጥሮ አለ ነገሩ። ሀዋሳ ራሷ ግጥምም ናት ፕላንድም ናት። እንደው በጣም ሚገርመ አሁን ኮሪደር ልማት ይባላል። ኮሪደርን መጀመሪያ ነው ሀዋሳ በራሷ ይሰራችው መንገዶቿ፣ ስፋቱ፣ ጥንቃቄው ራሱ ሰፋፊ መንገድ ነው። ምናልባት ከፍታው ተራራ ላይ ወተን ነው ያደግ ነውና ከዛ ስናይ ውበት አለው። አሁን ነው ዘመናዊነት መጥቶ ፎቁም ሁሉም ነገር መንገዱ ዘመናዊነት ስለሆነ ምናልባት ትንሽ ቅርጹን አላጠፋውም በእርግጥ የበለጠ ተውቦ ነው እንጂ ድሮ ፍንትው ብሎ ይታይ ነበር። ከዛ ብሎ እና ይሄንን ምስል ወይንም ደግሞ ይሄንን ምስል የዚህን ከቨር ምስል ያ ታስቦ ነው። ለምሳሌ አሳማ ያጠምዳለ ፈረስ ጋሪ አለ። እዚህ ጋር ደግሞ ትልቁና ዋናኛው አራት መቶ አራት የሚባሉ አሉ ከውቅሮ ከኮረን ከአዲስ አበባ ከሀረር የመጡ እቺ ቤት ገጽቷም ደረቷም እንዲህ ነፍታ ነበረች። አሁን ጥቂቶች አሉ እዚህ ውስጥ አይተህ እንደሆነ እዚህ ወደ ኮረብታ ብታይ እነሱን ገጽታ የያዘ ነው የሱ። ሙዳውን በአሁኑ ሰዓት ደግሞ ምንድን ነው ያለው ታቦር ትምህርት ቤት እነዚህ ራሱ አንድ አርት ናቸው። አዋሳ ሊገልጹ ይችላሉ ብለን ነው እዚች ላይ ያደረግ ነው እና ይህንን ተከትሎ ነው መጽሐፉ ሽፋን በዚህ መልክ ይሁን ብለን ይሰራል። እንደው የተወሰነው ከምትወዳው ታሪክ ውስጥ አንዱን የተወሰነ ሽግት ምን ምክንያቱም ተመልካቾችም ጉጉት እንፍጠርባቸው። ምንም የተወሰነ ትዝታ ህን ይበልጣል። ልክ እንደዚህ ሲገልጥ ምን ይላል መሰለ፤ ከቮሊቦል ማዶ ከመረብ ኳስ ስፍራ ብሎክ ሊፍተር ይላል ስፓይክ ወይ ቀበራ ዲግ ቢሉ ስማሽ ሰርቭ ዙር በተራ ፀሐይ መመጫና እነ የፍቱ ሥራ በሴቶች መረብ ኳስ ማይረሱ ጭራሽ ያች መሰለች ሻንቆ ከነ እህቷ ዘራሽ እጅጋየው እንዳሻው መሁባና ሳልልሽ ሹሬው ባዩ ብትል ፋንቱና በላይ ነሽ ፋንታይ ዘኪዩስ ነጻነት ባቅሟ ፈትለ የሺጥላ አስራት ረዥሟ የክፍለ ሀገር ምርጦች እታገኝ ቅመሟ ብርሃኔ ጎአ ያች ብርቱኳን ዳና በቦሊቦል ዓለም ነበሩ ገናና ይላል። ይሄ አሁን በሴቶች መረብ ኳስ ነው ግን ብላ አሁን ገለጥክ። እነዚህ ሰዎች አሁን ባህይወት ያሉ አሉ። በኑሮ አጋጣሚም ከዚህ ሀገር ወጥተው ሌላ ቦታም ያሉ አሉ። ምናልባት ለእኛ ለኛ አሁን ሁሉ ነገር ስለተሻሻለ ሁሉም ነገር ቅርባችን ስለሆነ ቴሌቪዥንም ስለምናይ የውጭም ጨዋታ ምናምን ስለምናይ ቀላል ይመስላል። በሴቶች መረብ ኳስ በጣም ምርጥ በኢትዮጵያ ብሔራዊ ቡድን ነበሩ ራሱ ታሪክ ይሰሩ አሉ በወንዶቹም እንደዛው እያንዳንዱ ተቋማት በዛ ጊዜ የግል መንግስት ተቋማት የስፖርት ቡድን ነበረው። የጤና ማህበር ነበረው። የሚገርም ነገር በመስሪያ ቤታቸው ውስጥ እንታከማለን። የስፖርት ደግሞ ሰው በስፖርት የዳበረ አእምሮም ነበረው። እነዚህ እነዚህ ከዛ የፈለቁና አገር ያስጠሩ ጀግኖች ናቸው። በምን በስፖርቱ ዘርፍ የሆነ ነገር አሁንም ብትከፍት ሌላ መንደር ይወስዳል መጽሐፉ ለነገሩ ይዞ የሚያንሸራሽር ነው አጠቃላይ ስለዚህ በዚህ መጽሐፍ ውስጥ እኔ የምወደ የምጠላው የለም፣ ለእኔም ራሱ ተአምር ነው። በርካታ ሰዎች ደግሞ እየተመለከትኩት ነበር፣ እነ ሙልጌታ ጀዋሬ፣ እነ በለው ገበየው በጣም በርካታ ሰዎች ለርብም የጻፉ ዘመዱ ደምስ ስም ከሀዋሳ ዩኒቨርሲቲ። እኔ ያው እግረ መንገድ በተለያዩ አጋጣሚዎች ያውቃሉ። የተለያዩ የኪነጥበብ ባለሙያዎች ከአዲስ አበባም ከተለያዩ ሀገራችን ክፍሎች ሲመጡ አንተ ጋር ይመጣሉ ጨዋታም ሰውም መያዝ ትችልበታለህ ይላሉ። ጨዋታም ያውቃል፣ ጨዋታ አዋቂ ነው ይባላል። አንተ ባለበት ጨዋታ አለ። አንደኛውም የመጽሐፍን ለምሳሌ ታሪኮች ናቸው፣ ትዝታዎች ናቸው። እነዚህ ትዝታዎች ደግሞ አንደኛው የሚመንጨው ከጨዋታ አዋቂነት ነው። ሰዎችን ሰውን ከሰው የሚለየው አንደኛው እኔ የነገርኩን ጨዋታ የሆነ ሰው የነገረኝን ጨዋታ እኔ መልሼ የመለጠፍ ስነግር ላላስቅ ወይም ላላዝናናህ እችላለሁ። ጨዋታ የመንገር የማዝናናቱ ባህር ይኖራል። ና የአንተ ምናልባት ይሄ ከተለያየ ወዳጆች የማፍራት የተለያዩ ሰዎች ወደ አንተ መምጣታቸው ይመስለኛል። ሊሆነ ዋርካ የመሆን ነገር ከሰዎች ሰዎች በሰዎች የመከበብ ነገር የአንተን መልካምነት የሚያሳይ ይመስለኛል። ስለሱ ንገረኝ እስቲ በእኛ ባህል በእኛ ሀገር፣ ብዙ እንደዚህ ስለ ራስ መውራት ብዙ ምቾት የሚሰጥ አይመስለኝም ግን ጠንካራ ጎን ስለሆነ ብናውረው ነው ትክክል ነው ይሄም እንደ ጥረት አይደለም ማየው እድል ነው እድል ነው ስልህ ምን መሰለህ እኔ ለምሳሌ በጋራጅ ሙያነት የምሰራ ነው አብዛኛውን ህብረተሰብ የሚያገኝ ነገር ግን ሁል ጊዜ እየራሴ መርህ አለኝ ምንድን ነው መርሄ ሰው ማፍራት ሰው ማፍራት ስልህ አንድን ሰው ሁሌ መተዋወቅ ሁሌ ያገኘሁትን ሰው ሰው ነው ለሰው የሚጠቅመው ወንድም ነው ለወንድሙ የሚኖረው። እና በዚህ ገጠኝ ማንም ሰው ሳገኝ የማግኘት እድሉ ያ ሰው ግን ካገኘኝ አልላቀቀውም ወይም አይላቀቀኝም። ባህሪ ነው። ሀገር የምትገነባው እንደዚህ ሲሆን ነው። ምናልባት አሁን ማንም አተኩሮ አያየውም። ሰውን ለማግኘት በአንድ መንደር ውስጥ ጓደኛ ፍለጋ ሄደን ነበር። ድሮ እኛ ሰፈር፣ የሌላ ሰፈር መንደር ሄጄ ጓደኛ መስርቼ እመጣለሁ። እኛ ቤት አምጥቼው ወይ ምሳ ወይ በእነሱ ቤት ደግሞ ሄጄ ጠይቀዋሉ። በእንደዚህ አይነት መስተጋብር ነበር ያደግ ነውና እና ብዙ ሰዎች ለምሳሌ እንዳልከው በዚህ በጥበቡ ውስጥ ያሉ ሰዎች የማግኘት አጋጣሚ ያገኛለሁኝና ልክ ከተዋወቅኳቸው በኋላ እኔ ሳልሆን እነሱ ራሱ አይተውኝ በጣም ብዙ ነገሮች አሉና ሀዋሳንም የማየት እድሉ ሲመጡ እንደ ማረፊያ አድርጌ እነዚህ እነዚህ ሰዎች ሁልጊዜ የማናገር ምንድን ነው ደግሞ ያ የሚያደርገኝ ከእነዚህ ካርት ሰዎች ጋር የራሴ የውስጥ ጥበብ ፍለጋ ወይ ጉጉት ሁሉ ጊዜ በቃ አንድ ነገር ብፈጥር ሞክረዋለሁ፣ አልቶ ግን ለማውጣት እፈራለሁ፣ ለማውጣት እፈራለሁ። ስለ ድፍረቱ የለኝም። በጣም ጠንካራ ካልሆነ አንድ ነገር ምን ይጠቅማል? ማንም እኮ መጻፍ ይችላል። ራስ ዝቅ የሚያደርግ ነው እንጂ ከዛኛው ዓለም ወጥቼ እዚኛው ላይ ሙሉ ጊዜ የሚሰጥ ብዙ ነገር እሰራለሁ ብዬ ለራሴ ቃል ገባለሁ። አውቀዋለሁም ደግሞ ነገር ግን እነዚህ ሰዎች ሳገኝ እንዳልከውም ደግሞ ጨዋታነት ቅድም እንዳልከው ይሄ አሁን ደግመህ ብትነግረኝ፣ ወይ ደግሞ በሰባ እዚህ ብዙ ጓደኞቼ እኛ ስንኖር ራሱ በቀልድና በቁም ነገር ውስጥ ያደግን ልጆች ነን። መጽሐፍ እናነባለን፣ መጽሐፍ እንዋወሳለን። ቀልዶቻችን ራሱ ትምህርት ናቸው፣ ከማሳቅ አልፎ በጣም ትምህርት እና ደግሞ ዘመን ተሻጋሪዎች ናቸው። ለምሳሌ አሁን ላይ የሚነገሩ አንዳንድ ነገሮች ምናምን እኛ ቀደም ሲል ተነጋግረን ወይንም አልፈን ያለፍናቸው ነገሮች ናቸው። ምንድን ነው በአሁኑ ጊዜ አዲስ ነገር የለም። አዲስ ነገር ቢሆኑ የሰዎችን ዘፈን መዝፈን የሰዎችን ንባብ ማንበብ ያን ንባብ ግን ዳሰሳ አድርጎ ስለዛ ንባብ ምንነት መተንተን ሳይሆን እንደዚህ እንደዚህ አይነት ነገሮች ናቸው ያሉት። እና ሰዎች በመጡ ቁጥር ወይንም ደግሞ ሰዎች በሄዱ ቁጥር እንደ ወንድም ከልብ የሚያዙ ነገር ነው እኔ ከሰዎች ጋር እንድግባባ ያደርገኝ እና ይሄ ነው ተፈጠሩ ትዝታ ዘ ሀዋሳ፣ የፊታችን ቅዳሜ እዚህ ሀዋሳ ከተማ ሲዳማ ባህል አዳራሽ ይመረቃል። በዚህ መጽሐፍ ዝግጅት ሂደት ውስጥ መቼም በርካታ ሰዎች ተሳትፎበታል። ያገዙ አጠገብ የሆኑ ማመስገን የምፈልጋቸው ሰዎች ካሉ ማመሰግነው ምን ዘርዝሬ የለ ያልኩ እኔ እንጃ፣ ምናልባት አላውቅም። እንዲ ነው እንዲ። ግን ትልቁ ነገር እጅግ በጣም እኔ በጣም ደስ የሚለኝ እግዚአብሔር አምላክ ይህን ሀሳብ ሰጥቶኝ መምህራኖቼ ለእኔ አባትም እናትም ሁለመናዬ ተቆጪ በስነ ግባር ለኔም ለእኔም ብቻ አይደለም። በእኔ ዘመን ለመሆኑ አንድ ምሳሌ ብቻ ልንገርህ፣ ሰባተኛ ክፍል እንማራለን። ታቦር ትምህርት ቤት ሰባተኛ ክፍል ስንማር ሆም ኢኮኖሚክስ የምትባል ተናኘ ትባላዊ አስተማሪያችን እየዞረች ጸጉርህን ታያለች ሌላውም እንደዛው ስታረፍድ ተቀትተህ አክብረን ብቷል። የእኛ ትውልድ ልበለው እኔ ምን አውቃ ምን ልሆን አላውቅም። መምህራኖቻችን ብቻ ሳይሆን ወላጆቻችንም ጭምር ስለሆኑ ቢያንስ ከቄስ ትምህርት ቤት ወይንም ደግሞ ከፊደል ከቆጠርኩበት አንስቶ እስከ ተግባረ እድ ተምሬያለሁ። ወደ አምስት ትምህርት ቤት እነዛን መምህራኖችን እዚህ ላይ ያስተማሩኝን እዚህ ላይ አመስግኛለሁኝ። እጅግ በጣም ሲያንሳቸው ነው በሕይወትም ያሉ በሕይወት የሚሉ ክብር ለመምህራን። ሌላው ምን ልበል እዚህ ላይ ምስጋናው እራሱ መጽሐፉ ስትገልጠው ሌላ አርት ነው። ብዙ ሰዎች አሉት፣ እውነት ነው። ስለዚህ እኔ እንዲህ ነው እንዲህ ነው አልልም፣ ግን አንድ ማልዘነጋው ነገር አለ። ይህን መጽሐፍ እኔ ጽፋለሁ፣ ነገር ግን መልክና ቅርጽ የሚያስይዙ አሉ። ቅድምን አልኩ፣ ለምሳሌ በለው ዘመዱ አሳምሬ አሉ። እነዚህ ሁልጊዜ ከጎኔ ናቸው። ይህንን መጽሐፍ በጉጉትም ለራሳቸውም ራሱ እየተገረሙ ያዩታል፣ ይኮተኩቱታል፣ ይቆርጡታል፣ ይገርዙታል። እነዚህ እነዚህን መቼም አረሳቸው። አሁን ግን ለዚህ መጽሐፍ ምረቃ ትልቁን ድርሻ የያዘው እኔ ጻፍኩ፣ ዞር ብያለሁ። ዝግጅቱ የተሳካ እንዲሆን ጥረት የሚያደርገው ወንድሜ ዘላለም ኩራባቸው ዘኩራ ማልቲሚዲያ እና ፕሮሞሽን እሱ ነው። ዝግጁትን በአጠቃላይ የሚያደርገውና ለእሱ ትልቅ አክብሮት አለኝ። ምስጋናም አለኝ። አመሰግነዋለሁ። በተመልካች ስም ይሄ ነው ያለው። ሌላውን ግን እንደዚህ ቤተሰቦች፣ ባለቤቴ፣ ልጆቼ እኔ ሲጽፍ ከስር ከስር እየተገረሙና እያነበቡ ያሉትን ነገር ሞራል ይሆናል። አንድ ሰው ጸሐፊ ሲያገኝ አንድ ሰው ዝም ብሎ ካየው ለምንድን ነው የምለፋው ይላል። ግን አንዳንድ ጊዜ ሰው መጥቶ እንደዚህ ሲያየው ገልጦ ሲያታነብ እኮ ደስ ይለኛል። ወይም የደገስኩትን ድግስ አንተ ከበላልኝ ካልበላልኝ አልጣፈጠው ይሁን ሞያዬ ይሁን ብለህ ብዙ ትጠራጠራለህ። እና አንዳንድ ጊዜ እንደዚህ አይነት ነገሮች ሞራል ሲሆኑ ወደፊት ያስጌደዋል። ይሄ ነው የምርቃቱ ቀን ምን ለየት ያለው ነገር አለ? እንደ መጨረሻ ምን ምን ተካተውበታል? የምርቃቱ ቀን ለየት የሚያደርገው ነገር የሀገር ሽማግሌዎች ያሉ አባቶች፣ አካባቢው ትልልቅ እንግዶች ከአዲስ አበባ ይመጣሉ። እዚም የከተማው ነዋሪ ይኖራል። መጽሐፉን ከማስመረቅ ባሻገር ከዚሁ ከመጽሐፍ ውስጥ የወጣ ግጥም በሙዚቃ መስር ተሰርቶ እንደ ህብረ ዝማሬ ለዚህ መጽሐፍ ዝግጅት ብቻ ሳይሆን ቀጣይነት ላለው ሲዳማ ክልል በዚህ ለአዋሳ ከተማ እንደ በይፋ በቃ ይሄ ግጥም እንደዛ ማ ነው። ይሄ ሙዚቃ ለዚህ ይሆናል ተብሎ እሱም እንደዛው እዛ ላይ ይለቀቃል ተብዬ አስባለሁ። እንደገና ሌላው ለየት የሚያደርገው የሚለውን እንግዲህ አዘጋጆቹን ይጠየቁ ይሻላል። ይሄንግር ጥሩ ይሄ መጽሐፍ ሁሉም በተለይ መጽሐፍ መደብር ይገኛል። ተመልካቹ ከየት አግኝቶ ሊያነቦት ይችላል? በጣም ጥሩ። ይሄ አሁን እስከ ዛሬ አልተለቀቀም። ምናልባት ከነገ ጀምሮ ይለቀቃል። የት ቦታ፣ እንዴት በምን አይነት መልኩ የሚለውን ከዛን ቀን ጀምሮ ለምሳሌ የመረቃው ቀን እዛው ባህል አዳራሽ ማግኘት ይቻላል። ከዛ በፊት ግን የት ይሁን የሚለውን ምናልባት አዘጋጅ ኮሚቴው ነገ ይፋ ያደርጋል ብ ያለው በሚዲያም በተለያዩ የሶሻል ሚዲያዎች ላይ ይለቀቃል ተብሎ ይታሰባል። ነገ ነገ ነው ቀጠሯችንም ያለው እና የዝግጅት ክፍሉ ነው ይንን የሚያቀው በየነ በጣም አመሰግናለሁ እንግዳችን ስለሆንክ መጻፍ ደግሞ የተሳካ በተለይ አንባቢዎች እንዲወደድል መልካም ምኞታችን ነው። እዚህ ስቱዲዮ ተገኝተም ጥሩ ጊዜ ስላሳለፍን እጅግ በጣም ደስ ብሎናል። የደቡብ ቴሌቪዥንም የእለቱ የምርቃቱም ቀን እዛው ተገኝተን ምንመለከተው ይሆናል። ከልብ መሰግናል። እጅግ በጣም አድርግ ያመሰግናለሁ። እኔም እናንተም ለዚህ ትኩረት ሰጥታችሁ የእኛ ነው ብላችሁ ይሄን ጉዳይ ለምርቃቱም ፈቃደኝነታችሁን ገልጻችሁ ለማስተላለፍ ስላደረጋችሁልኝ ያመሰግናሉ። ለነገሩ ግን አንድም አሁንም እንደዚህ ዝብ እየላርግልንመውጫ መውጫች ነው ዝም ብለን እንደዚህ የከፈትኩት። እሺ ጋሽ ሳሉ ትራፊክ ፊሽካውን ሲነፋ ጥምቀት አስጨፋሪው ሀምሳ አለቃ ጣፋ ተስፉ አስር አለቃ የፖሊስ ሹፌሩ መጣ መጣ ሲባል በላንድሮቨሩ የጦር ሴው መኪና ስሙ ነው። አይፋ ለእናት ሀገሩ ሲል በአፍጢሙ የተደፋ ጥበብ ቢሉ ኪነት ለእናት ሀገር ጥሪ፣ ቀልድና ቁም ነገር በሳቅ አንፈርፋሪ አያሌው ላንቃ ነው የመድረኩ መሪ። ይህ እያለ ይቀጥላል ባጭሩ የልበል ነው ሰዎቹንም ጭምር ስዕል በደንብ አድርጎ የሚከስት ነው። ተመልካቾቻችን ከበየነ ጸጋይ ጋር የትዝታ ዘ ሀዋሳ መጽሐፍ ጸሐፊን ጋር የነበረን ቆይታ ይህን ይመስል ነበር።